አንቺ ሰዎች ላይ ቆሻለ ምንድን ነው የነገርሻቸው? ተናገሪ ብዬሻለሁ። እባክህ የመሳሪያው ውረደው፣ ነገር ያለው የመሳሪያው ውረደው። ወደ ታች ዝቅ አድርገው። ቃታውን ስቤ በግንባሪሽ ነው የምለቀው። አርፈሽ ተቀመጭ ብዬሻል ነበረ። አንቺ ግን ከማንም ወፍ ዘራሽ ጋር ታወሪያለሽ። አረ እኔ ምንም የነገርኩት ነገር የለም። ስታየኝ እኔ አንቺ የምታጭበረብሪኝ ጅል እመስልሻለሁ? እንኳን አንቺ ብጣሻም ዳና ማንም አይሸውደኝ። በቃ ከእንግዲህ አንተ እኔ ምንም ማድረግ አትችልም። እንድታስፈራራኝ እድል አልሰጥህም። አረ ጭራሽም ማስፈራራት ጀምረሻል። አስፈላጊ ከሆነ ሌላም ነገር ይከተላል። ላሰብኩበትና ላመንኩበት ነገር ወደኋላ እንደማልል ታውቂያለሽ። እሳት የሚተፋ ነገር ነው የያዝኩት። ይህን ድፍረት ግን ከየት ነው ያመጣሽው? እባክሽ አሁን መሳሪያውን አውርዳ። ማን ነው እንደዚህ የልብ ልብ የሰጠሽ? ከዚህ በኋላ እኔ ምንም ማድረግ አትችልም። ምክንያቱም ሁሉንም ነገር ለአብርሃምና ሚስቴ ብለን ለምታሰቃያ ሴት ሁሉንም ነገር ነገራቸዋለሁ። አንተ እጅህ ነው እኔ ላይ ያነሳ ማለት ሄኖክም አንተን አንቆ ይገልሃል። ኧረ፣ ለዚህም ደርሰሻል። በጣም ጥሩ። ስለዚህ አንተ ብዙ ጉዶች እጄ ላይ ያሉ፣ ስርአትን ያዝ። እኔም ለማስፈራረት በቅተሻል ማለት ነው። አርፈም አትቀመጥ ከሆነ ሴት ልጅ እንማመጣለን። ያኔ ምን እንደሚውጥ እናያለን።

ምን ሆነሽ ነው ግን? መኝታ ቤት እኮ ዝም ብለሽ የምትቀመጪው። እና የት ሊሄድ መውጣቴ ምን ይጠቅመኛል? ይሄ ነው ምላሽ። ለነገሩ ልክ ነሽ፣ አዲስ ሙሽራ ሰብሰብ ባለው ቤት ነው መቀመጥ ያለበት። ሰርጋችሁ እንዴት ሆነ? ተራዘም እንዴ? ሄኑክ እንደዚህ አይነት ንግግር እንዳትናገረኝ ብያለሁ። ምንም እኮ መጥፎ ነገር አልተናገርኩሽ። ያለውን እውነታ እኮ ነው የነገርኩሽ። እስከ ማቆር ድረስ ደግሞ ሰርግ የመጀመሪያሽ ማለት ሄኖክ በቃ እንደዚህ አይነት ንግግር አትናገረኝ አልኩህ፣ አይደል እንዴ? በቃ አንተ ምንም የሚያገባህ ነገር የለም፣ አይመለከትም። አልገባኝም። ድሮስ መች ገብቶ ያውቃል? ይኸውልሽ ማርታ፣ እኔ ሳሎን ብቻዬን ስቀመጥ ስለደበረኝ ነው ላናገርሽ የመጣሁት እንጂ እዚህ ቁጫሪሽ እንደዘልፍኝ አለ። ቆይ ከመቼ ጀምሮ ነው እንደዚህ አይነት ሰው የሆንከው? እኔ ምንም ሊገባኝ አልቻለም። ምን አይነት ሰው! ቆይ፣ እንዴት ነው ጓደኛን እንደዛ አድርገ የምታስወጣው? ትንሽ እንኳን እጅን ስቅ ትጣይለህም። ስለ እሱ ጉዳይ መነጋገር አልፈልግም። በጣም የሚያስጠላ ብሽቅ የሆነ ስራ ነው ያደርገው። ቆይ በይ፣ እንዴት ነው እንደዛ ያመነጭቅ ነው? በአይንሽ ያየሽው ነገር ነው አይደል? ቆይ ምናልባት እውነት ቢሆንስ? ቆይ ስለምን እውነት ነው የምታወሪው? እንደዛ ሲቀበጣጠር እየሰማሸው አለ። የምር አንተ የማዳመጥ ችግር አለብህ። አይ ማርታ በጣም ቂል ነሽ ማለት ነው። ምን የሚያወረው ነገር እኮ አይገናኝ። የሚናገረው ነገር ሌላ፣ እየሆነ ያለው ነገር ደግሞ ሌላ። ልክ ነው ከዚህ በላይ መልፋት ድካም ነው የሚሆንብኝ። በቃ እኔም አረፍ ፈልጋለሁ። ውጣልኝ። እሺ ውጣልሻለሁ። አሁን ምን አለበት አይኔን አይቶ ችግሮች ቢረዳ ምን አለበት? እሱ ስለማይገባው ነው እንጂ

ያስቀድኙ አሉ። ይመስገን። አይ እንዲሁ ነው የማውራው የማማክረው ሳጣን የደወልኩልሽ። እያወቅሽም እኔ ለችግርና ለመከራ የተፈጠርኩ ሰው ነኝ። በቃ ችግርና መከራ ከዙሪያ የጠፍተው አያውቁም። የእኔስ እንደዚህ ነው ተብሎ የሚነገር አይደል። በጣም ነው የመረረኝ ጓደኛዬ። ምንድን ነው? ምን ገጥሞሽ ነው? ለምን አትነግሪኝም? ስንገናኝ ነግርሻለሁ። ብዙ ማውራት ነገር አለኝ። እሺ፣ ሰሞን ከዋሳ መለሳለሁ እንገናኛለን። እሺ እሺ ጎረምሳው ማትጋ መስሎ ነው ሀገር እስኪ ሰማ ድረስ ያዙ ልቀቱ ስትለይ ነበር። ምን ፈልገ ነው የመጣው? አንተ የሰው አውሬ፣ ትሰማኛለህ? ያደረግከውን ነገር አድርሰውም እሺ መቼም አረሳለን። ከፈለግኩኝ ጨለማ ቤት ውስጥ እንዳትወጣ አድርጌ ነው የማበሰብስ። አውሬ ነህ፣ አውሬ ነህ። አዎ አውሬ ነኝ። እሱን አውቀ ብትጠነቀቅ ይሻላል። አለበለዚያ ግን ካፈር ጋር ነው የምደባልቅ። አሁን ተነቃቅተናል። ምንም ልታደርገኛችሁ ለምን ትቸኩላለህ? ኖረህ ቀስ ብለህ ብትሞት አይሻለም? ከማትችለው ጋር ባትላተም ጥሩ ይመስለኛል። ለነገር ከሆነ የመጣሁ መነጋገር አልፈልግም። ትሰማኛለህ? ከሁላችንም ከሁላችን ራቅ። በቃም ፈልገ ቆይ፣ አንተ ቤት ውስጥ እንደዛ ሲያደርግ የነበረው ምንድን ነው ደግሞ? ስማን የፈታ የምታደርገውን ነገር፣ ይኸውልህ ሄኖክ ማወቁ አይቀርም። የዛኔ ደግሞ በገዛ እጁ ሲታርጉ ይገልሀል። ትሰማኛለህ? በእኔና በልጄ መካከል ለመግባት የምትሞክረውን ነገር አቁም። አለበለዚያ ግን ወደ ሞት ነው የሚመራ። እውነቱን ነገር እንካልከኝ ቤቴን ነጻ ሳላውጣ ለሄኖክ ደግሞ እውነቱን ሳልናገር የምቀመጥ አይነሱ አደለሁ። ስለዚህ ለመሞት ቆርጣ ተነስታል ማለት ነዋ። እመኔ እኔ ላመንኩበት ነገር ህይወቴን እሰጣለሁ። እንዳንተ ለማይረባ ነገር ልጅን አሳልፎ የምሰጥ ሰው አደለሁ። ቆሻሻ፣ ቆሻሻ ናንተ የማትረባ። ማንን እየተዳፈርክ እንደሆነ አላወቅከው? ደግሞ እስከ ዛሬ አንተና ክብሬ አንቱ እያልኩኝ ቁጭ ያልኩበት ጊዜ በጣም ነው የሚቆጨኝ። በጣም የማትረባ ርካሽ ሰው ነው ርካሽ። አዎ፣ ርካሽ ሰው ነን። ለራስህ ብለህ ልጅን እምትጎዳ ርካሽ ሰው፣ ህሊና ቢስ ነን ይሁል ከአሁን በኋላ አይደለም መናገር፣ ቀና ብለህ ብታይም ሆድህ ቃን ነው መዘረግፈው። ይሄን ነገር ወደዛ አድርግልኝ። እኔ ሽጉጥ አሩድ ወደዛ አድርግልኝ። ያቻ ርዊት የነገረችን አምነን ሄኖ ኬላ ብትነግረው ይሄን ሽጉጥ ቀላውን ባፍ ነው ማስወጥ። እሺ፣ እሺ፣ አላረገውም። ትሽ የማትረባ በረሮ

ማለት ነው ምስሉ፣ ማለት አይንሽን እያዩት አለ። ምን ሆነሽ ያስከፋሽ ነገር አለ? እኔ በጣም ደክሞኛል እውነት በጣም አስጨልቶኛል እኮ። ምን ሆነሽ ነው እንደዚህ የምታለቅሽው ምንድን ያስከፋሽ ነገር? በቃ ዝም ብሎ እንዲሁ ወዲህ እየማሰኝ ነው። እስኪ እኔ የምፈልገው ይህን በሕይወቴ ከሚያስደስቱኝ ነገሮች ውስጥ አንዱ ማርታን ባቀፌ ውስጥ አድርጌ መኖር ነው። ምን አለበት ብትረዳኝና ሁሌ እንደዚህ ተቃቅፈን የምንኖር። አይ ምንም አላልኩም። አንቺ ስትከፊ እንደማየት የሚያስጨንቅ ነገር የለም። አንቺ እኮ ፈገግታ እና ጨዋታ ነው የሚያምሩብሽ። ጨዋታ፣ ፈገግታ ተነጥቅ ማርቲ፣ እነዚህ ነገሮች እኮ ማንም ሰው የሚያስድብሽ ሀብቶች ናቸው። ተው እንደዛ ትበለኝ። ደስታ እኮ ርቆኛል። የምር ሽን ነው አሁን ዝም ብለን እንድታክፈኝ ብቻ ነው የምፈልገው። ምን ችግር አለው? በደንብ ነው አማክፍሽ። በጣም ሽ ማምስግን። ለምን ሆነው አምስግን። ምናልባት ለአንተ ላይ ገባ ይችላል፣ ለእኔ ግን ትልቅ እረፍት ነው እየተሰማኝ ያለሁ። እንደዛ ከሆነ ሁሌም እየመጣ እክፍሻለሁ። እሱ እንዴት ሊሆን ይችላል? ስቀልድ ለጨዋታ ያለ ነው የተናገርኩት አኖክ ምኝተክሉስ፣ ምን ታረጋል? ማርቲ እኮ አሟት። ማን ነው ከብቷል? ጽማናት ከብቼ ነው አባዬ። የኔ ውድ አሞሻል እንዴ? አይ ደህና ናት። ደናለኛ ደህና ናት ትለኛለች። እንዲህ አይኗ እኮ ቀልቷል። የኔ ውድ ሆስፒታል ውስጥ ነሽ? ኧረ ደህና ናት አባዬ፣ አትጨነቅ። ማርቲ አንቺም ማትረቢ ጭራሽ ተለጥፈሽበታል አይ ድንገት የተፈጠረ ነገር ነው ሁን ብዬ አይደለም ያደረግኩት አፍረተቢስ ባለትዳር መሆንሽን ረሳሽው ነው በሌላ ሌላ ነገር አስበሻል ኧረ እኔ ምንም አላሰብኩም ታዲያ ከሱ ደረት ላይ ምን አባሽ አስለጠፈሽ እንደነገርኩ ነው በቃ አጋጣሚ ነው የመጣው ስለዚህ እኔ በሌለው በቀን እግሬን እየጠበቃችሁ መኝታ ቤት የገብታችሁ የፈለጋችሁትን ትሆናላችሁ ማለት ነው አረ በፍጹም ሌላ ጊዜ እኮ መኝታ ቤት መቶ አያውቅም ስሚ ልጄ እንዳይጠራጠር ብዬ ዝም ያልኩሽ አሁን አፈር ከድሜ ለማበላሽ እወክን እወክን እንዳትመታኝ፣ እወክን እንዳትመታኝ፣ ትሰሚኛለሽ? እኔ ጥፋት ማለፍ አልወድም፣ ይቀጣሻለሁ። ቆይ ከዚህ ሰውየ ጋር እንዴት ነው የምንላወቅ? ጎዳና አሳደረኝ። ደሞስ የሄኖክ እናት ለምንድነው የሆነ የተደበቀ ነገር እንዳለ ነገረች? ሱን ሰው ጥንጥ ነው ማለት ነው። ቆይ ግን ይህ ሁሉ ነገር እንዴት ሊፈጠር ይችላል? አየኔ ልጅ ታሪኩ በጣም ረጅም ነው። ደግሞ ምንም አይጠቅም የሚቅርበት። እኔ ማወቅ እፈልጋለሁ። አንድ በአንድ ሁሉንም ነገር እንዲነግሩኝ ይፈልጋሉ። የሚያዳምጠኝ ካለማ ምን ችግር አለ ብለህ ነው። እንደውም ምናልባት ችግር ባንተ ሊፈታ ይችላል። ችግር የለውም የትም ሄድበት ቦታ የለኝም። እስኪ እንገሩኝ ያለውን ነገር የሄኖክ አባትና እኔ የተገናኘ ነው፣ በጣም ከረጅም ጊዜ በፊት ነው። በወጣትነታችን ያኔ ፍቅረኛዬ ነበረ። ያኔ እሱ በጣም የሀብታም ልጅ ነበር። ታዲያ ተለሳልሶ ሲቀርበኝ የዋህ መስሎኝ ነበር። የሄኖክ አባት? አዎ እንደምታየው አይነት ሰው አይደለም። በጣም ብዙ ወንጀሎች የሰራ ሰው ነው። በጣም ይገርማል። እሺ፣ ሁሌም ምሽት ላይ ቤቱ ይዞኝ ሄድ ነበር። በኋላ አረገዝኩ። እኔ ደስ እያለኝ ነበር የነገርኩት። ምን ያደርጋል፣ እሱ ግን እና ካደ። አረ፣ መካዱንስ አልካደም እስከ ምወልድ ድረስ ቤታቸው አስገብተው ሲንከባከቡኝ ነበር። ከወለድኩ በኋላ ግን ዘራችን ነው አትመጠኝም ብለው አባረሩ። ይሄ ሁሉ ግፍ ተፈጽሞ ቦታል። ያሳለፍኩት ህይወት እንኳን ቀላል የሚባል አልነበረ። ሄኖክን አርግዤ እስከ ወልድ ድረስ ሲንከባከቡኝ የነበሩ ሰዎች ስድስት ወር ሲሞላኝ ግን ጠብቀው ከቤት አባረሩ። እናት በሀገር የለችም ውጭ ሀገር ነች ብለው አሳደጉት። ታዲያ አሁን ምን ብዬ ነው እናት ነኝ ምለው ፈራሁት። አሁን አይዞት እንደምንም ብለን እንዲያውቅ እናደርጋለን። ቶዋ አትንገረው። እንዲሁ ሲወጣ ሲገባ አይኑን ካየሁት ይበቃኛል ለእኔ። አይ የሆነ መንገድማ እንፈልጋለን። ያን ሰውዬማ ፈረቅሽ። መቀመጥ የለብኝ፣ አንድ ነገር ማድረግ አለብኝ። መጀመሪያ ግን ገነትን ላገኛት ይገባል። ለምናጢ ሰው ያንተንም አገኘክ። የሆነ እኮ ከባድ ጉዳይ ቢገጥመኝ ነው። ምናልባት እርሱን በማክሮ ትሻላል ብዬ ወደዚህ የመጣት። ምንድን ነው እሱ ስለ ይሆኑክ ነው ልጄ? ምን ሆነ እሱ? ምን ይሆናል? እኛን ያቃጠረናል እንጂ ይሁለት ማዘር። ቢያንስ እሱ ነገሮች እስኪገለጹለት ድረስ ምንም ጉዳት እንዳይደርስበት ማድረግ መቻል አለብህ። በእርግጥ ልክ ነህ። በእሱ መፍረድ እኮ ይከብዳል። እንደ መልአክ አባቱን ድንገት ሰይጣን ነው ብለን ብንለው እውነታውን መቀበል እኮ ይከብደዋል። እንዴ ማለት ይሄ እኮ በጣም ቀላል ነገር ነው። ሁኔታውን እኮ አይቶ መረዳት ይችላል አይደል? እንዴ እስኪ እንግዲህ ፈጣሪ ልቦ ነው ይመልስለት። እኔ የዚህ ሰውየ ነገር ምንም አላማረኝ። እንዴ በረባ በረባ እኮ ነው ሽጉጥ የሚመዘው አንተንም አስፈራራህ አይደል? እሱ እኮ መሳሪያ ብቻ ሳይሆን ከጀርባ በጣም ብዙ ሰዎች እኮ አሉት። እንዴ እና ታዲያ ገና ለገና ሰዎች አሉት ብለን እኛ እጃችንን አጣጥፈን ልንቀመጥ? እንግዲህ ታዲያ ምን እናደርጋለን? መቼም እንግዲህ ከግንባር እንጋጭ ቢያንስ ቢያንስ እንኳን ለሄኖክና ለዛችን ከና ምስኪን ቤት መሆን አያውቅትም። እንግዲህ ምን እናደርጋለን? ብንታደጋቸው እኔም ደስ ይለኝ ነበር፣ ግን ሰውየው ይው ከአቅማችን በላይ ነው። እኔ እንደሚመስለኝ ከሆነ ግን ሄኖክ እርሶ እናቱ እንደሆነ ማወቅ ያለበት ይመስለኛል። በቃ አባቱም ቢሆን እርሶ ላይ ደረሰውን ነገር ካወቀ ምናልባት ሊነቃ ይችላል። አይ ልጄ ይሄ በፍጹም አይሆንም። እንዲሁ ብንቀጥል ነው የሚሻለን። ምክንያቱም ውጭ ያለችው እናቱ እንዳልሆነችና እኔ እናቱ እንደሆንኩም ሲያውቅ ይሄ ልጅ ይረበሻል። ከዚህ የከፋ ነገር ነው የሚሆነው። በጣም ከባድ ነው። ልጁን ከዚህ የከፋ ስቃይ ውስጥ መክተት ነው የሚሆንብን። እሱም አለለካ ልክ ነው። በቃ ቀስ ብሎ ቢያቅ ይሻላል። እስቲ እንግዲህ ምናልባት ሌላ መፍትሔ ካለ እንፈልጋለን። ምናልባት ግን እርሶ እዛ ቤት ለመግባት የሚሞክሩ የተሻለ ይመስልኛል። አላውቅም፣ ማለት እንዴት ልገባ እችላለሁ? እኔ እንጃ እኔም እሱ ነገር አይገባም። ግን ቤት ውስጥ ከገቡ ብዙ ነገሮች ይስተካከላሉ። ምክንያቱም ትቀራረባላችሁ፣ እርሶም ሄኖክም ትጠባበቃላችሁ። ለዛች ምስኪን ልጅም ምናልባት ለመዳኗ ምክንያት ሊሆኑ ይችላሉ። እስቲ እንግዲህ ምናልባት አንድ መንገድ አለ፣ ከተሳካልኝ እሱን እሞክራለሁ። አንቺ ምን ልታደርጊ መጣሽ? እዚህ ድርሽ እንዳትይ አላልኩሽም ነበር? የምን ሰው ደግሞ ጭጭ ማለት ነው? ጣ እዚህ ልኖር ነው የመጣሁት። ስላልገደልኩሽ ነው እንደዚህ የምትዘባናኝው። ጠንቅቀሽ ታውቂኛለሽ። ነፍሰ ገዳይ እንደሆንክ በደንብ አድርጌ አውቃለሁ። ከእንግዲህ የሚመጣብኝ እንቀበላለኝ እንጂ ልጄን ትቼ የትም አልሄድም። ይሄ ደግሞ አቋሜ ነው። ገነት፣ እያበሳጨሽኝ ነው። ከሃያ ምናምን ዓመት በኋላ መተሽ ልጄ ልጄ ስትይ አይከብድሽም? እሷ እሷንተን አይመለከት ያኔ አውጥተህ እንደ ዕቃ የወረወርከኝ ይበቃሃል። ከእንግዲህ ቁስሌ ማከም ነው የምፈልገው። አሁን ከዚህ ውጭ ሌላ ነገር እንዳይከተልሽ። ምን አይነቷ የማትረባ ናት ነገር ኩህ እኮ ከዚህ በኋላ ምንም አቋሜን የሚያስቀይረኝ ነገር የለም ከልጄ ጋር ልኖር የመጣሁት ልጄ አትበይ የት አባሽ የምታቂው ነው አንድ ልጄ ነው ተሁን በቃ ከዚህ በኋላ ቀሪ ጊዜን ከሱ ጋር ልኖርበት የማን አባሽ ዘመናዊ ነሽ እኔ ሽምልሽ ይመስልሻል? ሺ መስልሻል አሁን በይ ቶሎ ጥፊ ከዚህ ትዕግስቴን አትፈታተኑ ምን ምን ማለት ነው ትዕግስቴን አትፈታተኑ የምልህን ብቻ አድርግ አይ የምትለኝ ከሆነ እኔም የራሴን ውሳኔዎች እወስናለሁ አንቺ ምን ልታረጊ ነው ቤት መተሽ ጉልህ ቸርቸሪ ነው ወይስ እኔ ከኔ ልታስባሪ? አይደለም፣ ታዲያ ምን ልታረግ? ወንጀልን አሳልፈ ለፖሊስ ሰጠዋለሁ። በቃ አስፈራራሽ ማለት ነው። ከዛ እስር ቤት ትበሰብሳታለህ። እኔ ምንም ወንጀል የለብኝ። አሁን በክብር ውጭ፣ አለበለዚያ ግን እያዳፋ አስወጣሻለሁ። የሥራ ሸሪክን ኤርሚያስን እንዴት እንደገደልከው ለፖሊሶቹ ነግራቸዋለሁ። ማነው ማን? ኤርሚያስ ኤርሚያስ አዘዘ በመርዝ መርዝ የገደልከው ራሳው ሀምሳ ፐርሰንት ይከን አንቺ፣ ሴጣ፣ ይሄን ነገር እንዴት ነው ያወቅሽው? ከነ ማስረጃው እጄ ላይ አለ። እምልህንም የማታደርግ ከሆነ እስር ቤት ገብተህ ትበዝብሳታለህ። ወይ አንቺ የማትረቢ እሰራልሻለሁ። አባዬ ምንድን ነው? ከእንግዲህ ገነት እዚህ ቤት ነው የምትኖረው፣ የቤተሰባችን አካላት። አባዬ እየቀለልክ ነው አይደል? የምር ነው። ምን ምን ቀልዳለሁ። እየነገርኩ እኮ ነው። አይ ግራ ስለገባኝ ነው። ስታንቋሻትና ስታባራት አለ፣ በር እንዲ ከቤት ቆይ። እንዴት ሊሆን ቻለ? ይኸውልህ፣ ሄኖክ ቁጭ ብዬ ያሰብኩበት አሁን ያለችበት ሁኔታ ደግሞ የእኛን እርዳታ የሚያስፈልጋት ስለሆነ እኛ ደግሞ ባዶ ክፍል አለን እና እዚህ መታ ብታርፍ ብዬ ነው። አባዬ፣ ሲበዛ እኮ በጣም የዋን ሰዎች። አንተን ለመረዳት ለምን እንደሚከብዳቸው አላውቅም። ምን ላርገኝ ልጅ፣ ያው ደግሞ ሰው ሲቸገር እኮ ሳይ ደስ አይለኝም። እንደዛ ከሆነ በጣም አሪፍ። እንኳን ደህና መጣሽ። ስለመጣሽ ደስ ብሎኝ። እንኳን ደህና ቆየኝ። በቃ እንግባ፣ ክፍልሽ ላሳይሽ።

የምርሽ ነው? ቢያንስ አንድ ትልቅ ሰው አለ። እንዴ? አባዬ አለ አይደል? አይ በእድሜ አይደለም ያልኩ። ምን ማለት ነው? ደግሞስ። በቃ ተውና ሌላ ወሬ እናውራ። ምን እናውራለን? እኔ እና አንቺ እኮ የጋራ ነገር ካጣን በጣም ቆየ። አዎ ልክ ነህ፣ የለንም። ግን ትዝታዎቻችንን ማውራት እንችላለን። ተገናኝተሽ ትቀሰቅሽብኛል። እኔ ግን ሁሌም እያስታወስኩ ፈገግ ላለሁ መቼም ግን እንለያያለን ብዬ አንድም ቀን አስቤ ነበር። እኔም ህልሜ ካንተ ጋር ነበር፣ ግን ምን ዋጋ አለው? ሰው ባሰበው ሳይሆን ፈጣሪ ባለው ነው የሚሆን። ልክ ነሽ። ማን ያቀል። ምናልባት መለያየታችን ደግሞ ለአንቺ ጥሩ ነገር ሊሆን ይችላል። ማለት ማለት ማ ብትፈልጊው ነገር ቢያንስ ተሟልቶልሽ ቤት፣ መኪና። እንዴ? ቆይ ምን ማለት ነው? ለእኔ ፍቅር ማለት ቤትና መኪና ነው? ቆይ እኔ ጥቅም ፈላጊ ነው እንዴ ይመስል እንደዛ ካልሆነ ከአባቴ ጋር ምንድን ነው ያች? እኔ አሁንም ድረስ ለአንተ ፍቅር አለኝ። አሁንም ድረስ ለአንተ ያለኝ ፍቅር አልቀነሰም።